ውጤት በማስመዝገብ በኩል ትልቁን ሸክም የተሸከሙ ለጤና ባለሙያዎችም ተገቢው ክብርና የመገልገያ ስፍራዎችን እንዲያገኙ ማድረግን የሚያካትት ነው። የዚህ ሂደት ውጤት የሆነው ዛሬ ለአገልግሎት ክፍት ያደረግነው ይህ የዘውዲቱ መታሰቢያ ሆስፒታል የላቀ ሕክምና ማዕከል የማስፋፊያ ግንባታ ህንጻ አስር ወለሎች ያሉት ጊዜውን የዋጀ የህክምና አገልግሎት መስጠት የሚያስችል ዘመናዊ የህክምና መሳሪያዎች የተሟሉለት ከዚህ በፊት በ ዘጠና ዓመት ዕድሜ ውስጥ ሲሰጥ የነበረውን አገልግሎት በእጥፍ የሚያሳድጉ ሆኖ የተደራጀ ትልቅ የህክምና ማዕከል ነው ማለት ይቻላል። ከጥቂት ወራት በፊት በዚሁ ሆስፒታል ወደ ስራ ያስገባ ነው 64 አልጋዎችን የያዘው የህፃናት የአእምሮና ህብለ ሰር ስራ ቀዶ ጥገና ህክምና ማዕከልም የዚሁ የጤና ዘርፉን የመቀየር የማሻሻል ና የልቀት ማዕከል የማድረግ ስራችን አንዱ አካል እንደሆነ ይታወሳል። እንግዲህ የዘውዲቱ መታሰቢያ ሆስፒታል የልቀት ማዕከል ሆኗል ማለት ይቻላል ና ይህንን ውጤት በማየታችንን በድጋሚ ሁላችንን እንኳን ደስ ያለ ማለት እንወዳለን።